ሙሴ እግዚአብሔርን ሲያገለግል እየመራ የቆየውን የእስራኤል ሕዝብ ጥንካሬና ተለዋዋጭነት በደንብ ያውቃል። ለራሱ ለሙሴም ሆነ ለእግዚአብሔር ጠንካራና ጠጣር የሆነ ሕዝብ መሆኑን ያውቃል፣ ይረዳል። እራት ያበላቸውን ጌታ ለቁርስ ይጠራጠራሉ። ባህር ከፍሎላቸው ለአንድ ብርጭቆ ውሃ ይጠራጠሩታል። ምሕረቱ ለዘላለም ነው ብሎ በዘመሩት አንድ ቤት ሊጨርሰን ነው ሊገለን ነው ብሎ ይዘምራል። ሙሴ በራሱ አንዳንድ ጊዜ እንዶ ምኑ ቀን ነው እነዚህን ከንቱ ሰዎችን እንዲያወጣ የተላኩበት ቀን ሳይል አይቀርም። ሙሴን ግራ አጋቡት። እንዶ እነኚህ ድንድን ያሉ ጠዋት ያዩትን የእግዚአብሔር የሚረክል ለከሰዓት የማያምኑ ሰዎችን በምን ቀን ነው የመራዋቸው? ከዚህ በኋላማ ብሎ አንዳንዴ ደግሞ ከዚህ በኋላ አይመስለኝም እግዚአብሔር ከዚህ በኋላ እነዚህ ሰዎችን የሚያልፋቸው አይመስለኝም ብለው የዘጋባቸው ቅናቶችም ነበሩ። እግዚአብሔር ግን ወይፍንክች በሉ እስባቃቸው እግዚአብሔር ግን ወይፍንክች ሰው የፈለገውን በጥብጦ ታማኝነቱን ከዚህ ከጫፍ እስከ ጫፍ ስብርብሩን አውጥቶ የፈለገውን አድርጎ የገባበት ገብቶ ከገባበት ተመልሶ አንደ ገብቶ አንደ ያታለው የፈለገውን እግዚአብሔር ግን ወይፍንክች ታማኝነቱን